አባታችን ገብረ መንፈስ ቅዱስ ያደረገው ታምሪ ነው። ጸሎት በረከቱ ከሁላችን ከዚበ ክርስቲያን ጋር ለዘላለሙ ጸንተን እንድር አሜን። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንድ ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባባዛባት እባባ ዘዘባት ለሽን ተቀምጣ ሳለ ወደ ማህጸኗ ገባ መኖሪያም አደረጋት። የበላቸውን ይበላል የጠጣቸውን የሚጠጣ ነው። ካልበላሽ ካልጠጣሽ ግን ወዷን አንጀቷን ይበላል ደሟንም ሚጠጣ ነበር። የእንጨት ቅርፊት ትመስላለች። እንደ መቃምም ሆነች። ከወዷ እስከ አንገቷ ድረስ መላ ከፍ ከፍ አለ። ከባሏም ጋር በተነጋገረች ጊዜ የአባቢ ቀና ነበር። በወዷም ውስጥ ያውካን ነበር። በባሏም ፊት እንደ በድን ትሆን ነበር። የአባብን በወዶ ውስጥ ይጮ ነበር። አንዳንድ ቀን ድምፁ የፍየል ግልገል ይመስላል። አንዳንድ ቀንም እንደ ውሻ ውችን ላይ ይጮ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮ ነበር። ከዕለታት አንድ ቀን ከባለቤቷ ጠጅ ጠጥቶ አሳክሮ መጥቶ አነጋግረት። እርሷም በሕያው እግዚአብሔር እምልልሃለሁ፣ አትንካኝ፣ አትቅረበኝ፣ በድን ትገናኛለህ። በቀደሞ አጣት እግዚአብሔር እንዲህ ያለ ደው ያሳልፎ ሰጠኝ። እንግዲህ እያላቸው በግድ ተገናኙ። የአባብ መጥቶ አባላት ዘሩን ቆረጠው፣ ያ ሰው ወዲያው ሞተ። ያቺ ሴት እስከ ሰባት ዓመት በእንዲህ ዓይነት ሁኔታ ኖረች። ከሰባት ዓመት በኋላም ከሩቅ ሀገር አንድ ጻድቅ ሰው መጣ። የአባብን በሆዷ ሞልቶ አየሁ። ያቺ ሴት በቀደሙ ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያ ጻድቅ ሰው የገዳማዊ አባታችን የገብረ መንፈስ ቅዱስ ዝክር መታሰቢያ አድርጋለሁ ብለሽ ታሳይ ገንዘብሽን፣ ሀብትሽን ለእርሱ ስጭ ትልኛለሽ አላት። እርሷም እሽ ሰጣለሁ፣ መታሰቢያንም አድርጋለሁ አለችው። ያ ጻድቅ ሰው ከእርሷ ተለየ። ያቺ ሴት በያሉት እስኪደርስ ድረስ በተስፋ ኖሮች። መጋየት አምስት ቀን የአባታችን መታሰቢያ ዝክሩን አደረገች። ድሆች፣ ጦም አዳሪዎች አጠገበቻችሁ ለቤተ ክርስቲያን ምጣኑን መብራትን ሰጠች። በዚያም ሌሊት አባታችን ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛቸው ነበርና የቤቷም ሰዎች ይሰሙ ነበር። በቤቱም በር ቁሞ አንተባብ ለዚህ ከዚህ ሴት ውጣ፣ ወደ መኖሪያህ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርክም ብላለው። የአባብም ቀድሞ በገባበት ወጥቶ ምድር መላ። አባታችንም ከእርሷ ተሰወረ። ያቺ ሴትም የአገሩን ሰዎች ጠራች። ተሰብስበውም የአንባብ ገደሉት። ቁመቱም አምስት ክንድ ያህል ነበር። የአገሩን ሰዎች ሁሉ ይህንን አይተው አደነቁ። የአባታችን ዝክሩንም አደረጉ። ያችም ሴት ሌላ ባላ ግብታ ሰባት ልጆችን ወለደች። እስከለተሞት ድረሷም የአባታችን መታሰቢያ ዝክሩን ስታደርግ ኖረች። የአባታችን ገንፈስ የገብረ መንፈስ ቅዱስ ጸሎቱ ወበረከቱ ሕዝበ ክርስቲያን ላይ ለዘላለም ጸንቶ ይኑር አሜን።